እኔ እኮ እናታዲያ፣ ወላሂ ሰኪና፣ አረ ተይ ሰኪና፣ ተይ፣ ግድ የለሽም። ምንድን ነው ቁጥር የለጠፍሽው? ባህላችን ወጋችን ለሆነች ሊጓደኛ እየሰጠዋት ነው ቁጥሬ። አሁን አጥፍቼዋለሁ። ለምን አትሸፈኝም? አሉ ግን ግድ ተሸፈኑ አይደለም፣ እነሱ እኮ እነሱ እነሱን ደግሞ እንደዛ ግዴታ እነሱ እንዲህ በይ እንዲህ በይ በሚሉሽ ሲመጡ እነሱን አንቺ መመለስ አግባብ ባለው መንገድ ትመልሽላቸዋለች። ነገር ግን አሁን ለምሳሌ ለራሳቸው ሲሉ ነው እንጂ የሚመጡት ለእኔ ሲሉ አይደለም የሚመጡት። ላልሹው ግን እኔ በዚህ አልስማማም። አሁን እኔ እኔ ቤት ስለሚመጡ ብቻ ብዬ አይደለም መሄደው ወላይ ሰብስክራይብ ያረኳቸው ሰዎች ሳይ አላልፍም፣ እሄዳለሁኝ። እነሱም በፍላጎታቸው ይመጣሉ፣ እኔም በፍላጎት እሄዳለሁ ማለት ነው። እና ጓደኛ ብሎ የሚመጣ ይኖራል፣ ዘመድ ብሎ የሚመጣ ይኖራል፣ የሚወድሽ ይኖራል። ከዛ መካከል ስራሽን የሚወድልሽ፣ ፈገግታሽን የሚወድልሽ ይኖራል። እና እንደዛ ብቻ ብለሽማ መወሰን የለብሽም። እንደዛ ተብሎ የሚወሰነው በግሩፕ ሲሆን ነው እንጂ፣ ይሄ የፈቃደኝነት ስራ እስከሆነ ድረስ እኔ እንጃ፣ እኔ በዚህ እንኳን እኔ አልስማማም። ይሄን ተሳስተሻል ብዬ ነው የማስበው። እኔ በምሳሌ ሰውን መላስ እኔ በምላሴ ሰውን መላስ አልችልበትም። ሀባይብ እኔ እንጃ ብቻ እንግዲህ አንቺ ታውቂያለሽ። ዙሮ ለማንኛውም አንቺ ሰዓት ጠብቀሽ ግቢ። ለምንድነው ሰዓት የሚያነሳብሽ? ሰዓት የሚያነሳብሽ፣ ሰዓት ጠብቀሽ ካልገባሽ ነው። ሰዓት ጠብቀሽ ከገባሽ፣ ሰዓት አያነሳም። ሰዓት ጠብቀሽ ግቢ፣ ሰዓት ጠብቀሽ ግቢ፣ አያነሳብሽም ሰዓት ማለት ነው። ዛሬ አቋርጠሽ፣ ነገ እንድዘ እያልሽ ከሆነ ሰውም አያመጣልሽም። ጭራሽ ቤትሽ ባዶ እንዳይሆን ጥንቃቄ አድርጊ። ሰዓቱም አይሞላልሽም ማለት ነው። በዋና አካውንትች ደግሞ የራስሽን ቪዲዮ አት። በራሱ በዋናው አካውንት የራስሽን ቪዲዮ አቴ። ቻው ልተኛ ነው። አሁን ተናደርሽ በቃ እና ላይውን ክፍት ነው ተሳድሪ፣ ወይስ እንዴት ነው? ቆይ ትንሽ ታብታብ አድርጊልኝ? እሺ ሰኪና፣ የኔ ቆንጆ፣ ለማንኛውም አመሰግናለሁ። ክፍቱ ነው የምታሰድሪው ላይ ብሽን ዓለምን ይሻለዋል። ላይቭ ነው። ቪዲዮ ጨማምረህ ልቀቅ። ባህላችሁ፣ ወጋችን ቪዲዮ ጨማምረህ ልቀቅበት፣ እንዲከፍትልህ እንዲከፍትልህ ቪዲዮ ጨማምረህ ልቀቅ። እሺ። ሰላም ሰላም፣ ብርቱካንዬ እዬ የእኔ ቆንጆ የእኔ ውድህት፣ እንዴት ነሽ? ደህና ነሽ ወይ? ላይክ ላይክ እያደረጋችሁ ግቡሽ። ላይክ ላይክ ላይክ ላይክ እያደረጋችሁ ግቡ። አመሰግናለሁ። ስለመጣችሁ ደስ ብሎኛል። ክበሩ ለቤተሰብ። ደህና ይሽልኝ ወይ ሀውለት? ደህና ነኝ፣ አልሐምዱሊላህ። ሰሞኑን በጣም ዋይፋይ ጠፍቶ አስቸግሮኛል።